የስራ ቅልጥፍናና ምቹ አካባቢን በመፍጠር ረገድ የዓለም ባንክ ባወጣው መረጃ በ2024 በዓለም አቀፍ ደረጃ ከ199 ሀገራት ኢትዮጵያ 96ኛ ደረጃን ይዛ ትገኛለች። አዲስ ስራን ለመጀመር አዳጋች ቢሮክራሲና ያልተማከለ አሰራር መኖራቸው በተደጋጋሚ በቅሬታ ሲነሳ ያለ ጉዳይ ነው። በዋናነት ንግዱን ከሚያቀላጥፉት መንገዶች በአንድ መስኮት አገልግሎትና የኦንላይን አሰራር ቀዳሚው ሲሆን አሁን ላይ በርካታ ተቋማት አሰራራቸውን በማዘመን የተቀላጠፈ አገልግሎታቸውን ወደ ዲጂታል ለማምጣት ጥረት ሲያደርጉ ይታያል። ከእነዚህ አንዱ የንግድና ቀጠናዊ ትስስር ሚኒስቴር መስሪያ ቤት ሲሆን ከጀርመኖ ድርጅት ጂአይዜድ ጋር በመተባበር በርካታ ስራዎችን ሲያከናውን ቆይቷል። ከእነዚህ መካከል ድርጅቶች ለመቋቋም ወደ ተለያዩ ተቋማት መሄድ ሳይጠበቅባቸው ተገቢውን ምዝገባ በኦንላይን በማድረግ መቋቋም እንዲችሉ የሚያደርግ መሆኑን ተገልጿል። አንድ ሰው ካምፓኒ ክሬት ለማድረግ በኦንላይን አስፈላጊ መረጃዎች፣ ለሁሉም ተቋም የሚያስፈልጉ መረጃዎችን ሞልተው ለተቋሞቹ በመላክ እነዛ ተቋሞች በኦንላይን የመጣውን ጥያቄ እያዩ ያልተሟሉ ነገሮችም ካሉ በዛው በኦንላይን እየመለሱ በፍጥነት ይህንን ነገር ደንበኛ ሳይጉላላ በአካል መጥቶ ጊዜውን እንዳያጠፋ አድርገው ይህን አገልግሎት እንዲሰጡ ነው። ሶ እንዳንድ ሆኖ እንዳንድ የመንግስት መስሪያ ቤት ሆነው ይህን አገልግሎት እንዲሰጡ ነው። ስለዚህ አንድ ካምፓኒ ሲፈጠር በኦንላይን ይሄን ጥያቄ ከጠየቀ እነዚህ መስሪያ ቤቶች በኦንላይን የተጠየቀውን ጥያቄ በየተራ እየመለሱ አንድን ካምፓኒ በኦንላይን ጥያቄ ጠይቆ ካምፓኒ ክሬት ማድረግ ፈልጋለሁ ብሎ በኦንላይን ከመጀመሪያ እስከ መጨረሻ ኦንላይኑ የሆነ አገልግሎት ለመስጠት ነው። ባለፉት አራት ዓመታት ንግድ ፈቃድን በኦንላይን አማራጭ ተጠቅሞ ማውጣት መቻሉና እንደ ብሔራዊ መታወቂያ ያሉት ማሳያ ስራዎች ሲሆኑ በአሰራሩ ላይ ከሶስት በላይ ሚኒስቴር መስሪያ ቤቶች በቅንጅት እንደሚሰሩ፣ በቀጣይነትም ከግል ባንኮች ጋር በመሆን ተጨማሪ ስራዎች እንደሚሰሩ ተገልጿል። ይህ አይነት ስርዓት መዘርጋቱ ሰዎች እንዳይጉላሉ ከማድረግ ጀምሮ የጊዜ ብክነትን ከመቀነስ እንዲሁም ደግሞ የተቀላጠፈ ስራን ከመስራት አንጻር ጠቀሜታው የጎላ መሆኑም ተብራርቷል። ያለው ጠቀሜታ አንደኛ ጊዜ ነው፣ ጊዜ ሴቭ ማድረግ ነው። እነዚህ ተቋሞች ጋር እንዳልኩት የተለያዩ ተቋሞች ጋር ይካሄዳል። ብቃትም ብንጨምር ወደ አምስት መስሪያ ቤቶች ፊዚካሊ መሄድ ያስፈልጋል እና እነሱም ፊዚካሊ የሚኬደውን ጊዜ መቆጠብ ለአንድ ድርጅት ያው ገንዘቡን ሴቭ የሚያደርግለት ሌሎች ታስኮችም ወይም ስራዎችም ካላችሁ እዛ ላይ እንዲሰሩ ይሰጣል። እንደገና ደግሞ ለመንግስትም ለራሱ አሰራሩን እንዲያስተካክል የበለጠ ስራዎችን እንዲያፈጥን ያግዘዋል ማለት ነው። ዴቨሎፕመንቱ ወደ አንድ አመት ነው። ከዛ በፊት ግን ከዴቨሎፕመንት በፊት የሚሰሩ ከመስሪያ ቤቶቹ ጋር የተሰሩ ብዙ የዶክመንቴሽን ስራዎች አሉ። እነሱን ጨምሮ ወደ ሁለት አመት እንደዚህ ወስደዋል ማለት ነው። ኦንላይን ገብተው ንግድ ፍቃዳቸውን በሁለት ደቂቃ በሶስት ደቂቃ በተለይ ለግለሰቦች በሁለት ደቂቃ በሶስት ደቂቃ መጨረስ ይችላሉ። አዲስ ፈቃድም እንደዚሁ ወዲያው መጨረስ ይችላሉ። ኦረዲ ያለ ነውና በዚህ አራት አመት ውስጥ ራሱ ብዙ ነገሮች ተሻሽለዋል። እንደተባለው ከ30 ሁለት ቀን ወደ አምስት ቀን ተጠግቷል። አሰራሩ አሁን ደግሞ ሞር እንዲቀንስ ነው የሚደረገው ና ያው የዲጂታል ሊትሬሲ ጉዳይ አለ። እሱ እንዳለ ሆነው ግን አሁን በጣም ፕሮግረስ እየተደረገ ነው እዚህ ላይ እና ደንበኞችም በጣም እየተጠቀሙ ነው። ኢዚ ነው ሲስተሙ፣ አጠቃቀሙ ኢዚ ነው። የሚከብድም ነገር የለውም። ብዙ ነገርን ያቀላል ራሱ ሚኒስትሪ ኦፍ ትሬድ አለ፣ ሪጅናል ኢንተግሬሽን አለ፣ የሚኒስትሪ ኦፍ ሬቨኑ አለ፣ ናሽናል አይዲያ አለ። ለክፍያ ማነው ለአይደንቲቲ ለክፍያ ኢቲ ስዊች ተጨምሯል። አሁን ላይ ንግድ ባንክና ቴሌብር ነው፣ አሁን ደግሞ ኢንትሮዱስ የተደረገው ኢቲ ስዊች ነው። ከዛ ብቃት አረጋጋጮች አሉ። ብቃት አረጋጋጮች ብዙ ናቸው። የመድኃኒት አለ፣ የሌሎችም አሉ። እሱ አለና የውልና ማስረጃ ማለት ነው። ግን ያለ ደግሞ አሁን ገና መጀመሪያችን ነው። ሌሎች ተቋሞች ጆይን ያደርጋሉ እንደ አስፈላጊነቱ ማለት ነው።